በዚህ ቻናል ውብ አስደናቂና እንዲሁም አስተማሪ የፍቅር ታሪኮች በጥሩ ዝግጅት ለእናንተ ይቀርባሉ። ሰብስክራይብ ላይክና ሼር በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ሰላም፣ ፍቅር፣ ጤና በያላችሁበት ይሁን። ወደ ታሪኩ እንለፍ። ስምረት በኤርትራ የሚኖሩ እጅግ የሚዋደዱ ፍቅረኛሞች ነበሩ። አንዱ ከአንዱ ውጪ እቺን ዓለም ላፍታ እንኳን ማሰብ አይፈልጉም። የተወልደ እኩዮች እድላቸውን ለመሞከር አደገኛውን ስደት ሲደፍሩ፣ እሱ ግን በስምረት ፍቅር ታስሮ እዛው ሰፈር ቀረ። ይህም ስድብና ትችት አስከትሎበታል። ተወልደና ስምረት የግል ግዛታቸው እስኪመስል ድረስ በአካባቢያቸው ከፍታዎች ላይ ቁጭ ብለው የፀሐይዋን መጥለቅ እየተመለከቱ ያሳለፏቸው የፍቅር ጊዜያት አንዱም ባንዱ ውስጥ ሕያው ስለ ዓለማዊ አድርጎ አንድሯቸዋል። አንድ ቀን ስምረትና ትውልደ እንደተለመደው የማቷዋን ጀንበር ለመሸኘት ከፍታው ላይ ወጥተው ቁጫሉ። ትውልደም በውስጡ ሲመላለስ የነበረውን ጥያቄ ለስምረት አቀረበላት። እኔና አንቺ ግን መቼን የምንጋባው አላት። ስምረት ገና የዛን ቀን ማደጓ ተሰማት። እድሜዋ ከ20 መዝለሉ ታወቃት። በፈገግታ ከተመለከተች በኋላ እናቴና እህቶች ሆነን ለ15 ቀን ቢበዛ ላንዶር ኢትዮጵያ፣ አዲስ አበባ አባታችንን ልንጠይቅ እንሄዳለን። ከዛ ስመለስ መቼ እንደምንጋባ እንወስናለን አለችው። ትወልደ የስምረት ንግግር ዱብዳ ሆነበት። እስከዛሬ አባቷ ከአስመራ አዲስ አበባ ሲመላለሱ ነበር የሚያውቀው። እሳቸው ለምን ወደዚ አይመጡም? አራት ሰው ወደዛ ከሚሄድ ከመሄድ አላት። እሱማ የምንሄደው በዛው ለጉብኝት ምኖ አለችው። ተወልደ ወዲያው ስሜት ሁሉ ተረባበሸ። እንደዛ ብላ ከነገረችው ቀን ጀምሮ መረጋጋት አልቻለም። ተወልደ የስምረት መሄድ ሳይዋጥለት፣ እናቷ እሷንና ሁለት እህቶቿን ይዘው ከአስመራ ወደ አዲስ አበባ ቀኑ በወቅቱ ኤርትራ ከኢትዮጵያ ትገንጠል እንጂ ከኤርትራ ወደ ኢትዮጵያ ለመግባት ከኢትዮጵያም ወደ ኤርትራ ለመግባት መንገዱ ክፍትና ሰላማዊ ነበር። የስልክ ግንኙነቱም እንዳለ ነው። ስምረት ወደ አዲስ አበባ ከቤተሰቦቿ ጋር ከሄደችበት ቀን ጀምሮ ተወልደ በየሁለት ቀኑ ስልክ ይደውልላት ነበር። ለ15 ቀን ቢበዛል አንድ ወር በላይ የሄደችው ስምረት አንድ ወር ሞላት። ልክ አንድ ወር እንዳለፋት ተወልደ መቼ እንደሚመለሱ ጠይቃት አለሁ ብሎ ሲያስብ፣ ስምረት እያለቀሰች አዲስ አበባ ለመኖር እንደሄዱ ከቤተሰቦቿ መስማቷ ነገረችው። ተወልደ ስትነግረው ሆን ብላ ዋሽታውን እንደሄደች አድርጎ እንዳያስብ እሷም ራሱ እዛ እስከምትደርስ የምታውቀው ነገር እንደሌለ እያነባች ነገረችው። ይህን ከሰማ በኋላ ተወልደ በርካታ ሌሊቶችን ያለ እንቅልፍ ማሳለፍ ጀመረ። ስምረት ልክ ወደ ኤርትራ እንደማትመለስ ካወቀችበት እለት ጀምሮ የተወልደ ናፍቆት አላስቀምጣላት ጠፍታ ወደ ኤርትራ የመመለስም ሀሳብ ይመጣባት ነበር። እንደዛ ለማድረግ ግን ድፍረቱን አጣች። ብቻዋን መብሰልሰል ጀመረች። ትውልደን በበኩሉ ህይወት ያለ ስምረት እንደፈራው ጨለመበት። የተወሰነ ገንዘብ አጠራቅሞ እሱም ወደ አዲስ አበባ ለመሄድ እቅድ ያዘ። በዚህ መሀል ግን ኢትዮጵያና ኤርትራ በሰላም ተፈራርመው እንዳልተለያዩ ሁሉ ኢትዮጵያና ኤርትራ ነገር መወራወር ጀመሩ። የሁለቱ ሀገራት መንግስታት ፍቅር እንደ መጀመሪያው ሳይሆን እየተቀዛቀዘ ሄዶ ይባስ ብሎ የጦር ነጋሪት መጎሰም ጀመሩ። ቀጥሎም ሀገራቱ ወደ ጦርነት ገቡ። የተወልደና ስምረት ስልክ ተቋረጠ። ድንበሮች ተዘጋጉ። በዚህ ምክንያት የሁለቱ ፍቅረኞች የመገናኘት ተስፋ እንደ ጉም ተበተነ። ተወልደ ምሬትና ብስጭት ውስጥ ገባ። በነበረው ሁኔታ ለዘላለም ስምረትን የሚያያት አልመስልአለው። ለማንኛውም ግን ተስፋ ሳይቆርጥ ጦርነቱ እስኪቆም በጸሎት መጠበቅ ጀመረ። ጦርነቱ ግን ተስፋ እንዳደረገው በአጭር ጊዜ ሳይጠናቀቅ ሁለት ዓመታትን አስቆጠረ። ጦርነቱ ሲቆም በሚያገኛት ቀዳዳ ሁሉ ወደ ኢትዮጵያ ለመግባት ሲል የሚያገኛትን ገንዘብ እያጠራቀመ መጠበቅ ጀመረ። ቤተሰቦቹ በወቅቱ በርካታ ወጣቶች ከጦርነቱ ለመሸሽ እንደሚያደርጉት ቶልደም በስደት ባህር አቋርጦ ወደ አውሮፓ ለመሻገር ዝግጅት እያደረገ ነበር ይመስላቸው። ከዛ ከመውጣቱ በፊት ውትድርና ውስጥ እንዳይገባ በተቻላቸው መጠን ከዘመድ ዘመድ ያዘዋውሩት ነበር። በኋላ ጦርነቱ ወደ መርገቡ ቢሆንም የወታደር መልመላው ግን በከፍተኛ ሁኔታ በመቀጠሉ ተወልደ ሻንጣውን ይዞ በሌሊት ጉዞ ጀመረ። ሁለት ዓመት ያህል የተደረገው ጦርነት ቢቆምም ከጦርነቱ በኋላ በሁለቱ ሀገራት መሀል ያለው ድንበር በጥብቅ ተዘጋ። ተወልደ ስለ ድንበሩ መዘጋት መረጃ ቢኖረውም ከኤርትራ ወደ ሱዳን፣ ከሱዳን ደግሞ ወደ ኢትዮጵያ ለመግባት ግን የጠበበን ቢሆን እድል እንዳለ ሰምቷል። ከዛም ከኤርትራ ተነስቶ ወደ ሱዳን ድንበር ተጠጋ። እዛም ከደረሰ በኋላ ቢዘረዘሩ ጊዜ የማይበቃቸው እጅግ ብዙ መከራዎችን አሳልፎ የኤርትራን ድንበር አልፎ ሱዳን ገባ። እንደገና የሱዳንን በረሃ ቢያቋርጥም በጠባቂዎች ተይዞ የሱዳን እስር ቤት ተወረወረ። በዛም ለሶስት ወራት ከባድ የመከራን ጊዜ አሳለፈ። ከእስር ቤት እንደተለቀቀ እንደምንም ብሎ ኢትዮጵያ ገባ። ሁመራ ሲደርስ እጁ ላይ ያለው ገንዘብ ተመናምኖ ነበር። እነስምረት ጋር ሲደውል ስልካቸው አይሰራም። ስልካቸው ለምን እንዳልሰራለት ጥያቄ እየሆነበት መንገድ እያቆራረጠ ጉዞ ወደ አዲስ አበባ ጀመረ። ከቀናት ጉዞ በኋላ አዲስ አበባ ገባ። አዲስ አበባ ገብቶም የነ ስምረት ስልክ አልሰራለትም ለአንድ ለሁለት ቀን ዝም ብሎ ከተማው ላይ ሲዘዋወር ቆየና ድንገት መንገድ ላይ አንድ ሰው ጮክ ብለው በትግርኛ ሲያወሩ ሰማቸው ሊያናገራቸው ቢፈልግም ግን ደግሞ ሰላይ ነህ ብለው ቢያሲሱኝ ሲል ፈራ። ነገር ግን ገንዘቡን እጁ ላይ ከመጨረሱ በፊት በቶሎ ስምረትን ማግኘት እንዳለበት ወሰነ። ስለዚህም ሲፈራ ሲቸር ሰውየውን ጠጋ ብሎ ሰላም ካላቸው በኋላ በትግርኛ የስምረትን አባት ስም ነግሮ ያውቋቸው እንደሆነ ጠየቃቸው። ሰውየውም አይ አላውቅም፣ ሌላ ሰው ጠይቅ አሉት። እንደገና ወደ አንድ ትልቅ ሰው ተጠግቶ በሚያውቃት አማርኛ የስምረትን አባት ስም ነግሮ ጠየቃቸው። ሰውየውም አይ እዚህ ከተማ ላይ ሰው ተፈልጎ እኮ አይገኝም እዚያ አካባቢ ነው ያሉ፣ አሉት መሳለም የሚባል አካባቢ ነው አላቸው። ቶልደ ግራ ሲጋባዩትና ለመሆኑ ከየት ነው የመጣሁ? አሉት ቶልደ ምንም ነገር ለመናገር አመነታ። ሰውየው ግን ከሱ ምላሽ ሳይጠብቁ ከንግግሩ ብቻ በመረዳት ከትግራይ ነው የመጣሁ ሲሉ ጠየቁት። ቶልደ አዎ አላቸው። ከዛ ሰውየውም እንግዲው አንድ ልጅ አለ፣ ከእሱ ጋር በደንብ ታወራላችሁ አሉና ፊት ለፊት ጎሚስ የሚሰራ የሆነ ወጣት ተጣሩ። ወጣቱ መጣና ሰውየውን ካናገራቸው በኋላ የአገር ልጅ ነው፣ ዘመዶቹን እየፈለገ ነው አውራ ውስኪ ያሉት ወጣቱ። ከቶወልደ ጋር ሲያወራ ከንግግሩ ዜ ኤርትራዊ እንደሆነ ተረዳና ቀለል አድርጎ ከኤርትራን የመጣው አለው። ቶወልደ እንዴት እንዳወቀበት እየተገረመ አዎ አለው። ታዲያ ኮ ኤርትራውያን ከዚህ ወደ ሀገራቸው ሄደዋል፣ መንግስት አሰናብቷቸዋል አለው። ቶወልደ ግራ በመጋባት ሁሉንም ኤርትራውያን አለ። አዎ አንድም የሚቀር አይመስለኝም አለ ወጣቱ። ተወልደ ራሱን አዙረው ሰውነቱ ተዝለፈለፈበት። እንደምንም ብሎ ማቃሰት በሚመስል ድምፅ መቼን ይሄዱት አለው። አሁንማ አንድ አራት ወር ሲያስቆጥሩ ይቀራል አልወጣቱ ወጣቱ ሰውየው ከኤርትራ ነው እንደ የመጣው ሲሉ ጠየቁ። ቀጠሉና መቼም አብዛኞቹ ሄደዋል፣ እንደው ምናልባት የሱ ዘመዶች ቀርተው ከሆነ ግን የተባለው ሰፈር ሄዶ ይፈልጋቸው አሉት። የዛን ቀን ተወልደ እንደገና መሳለሚያ ወደ ተባለው ሰፈር ታክሲ ተሳፍሮ ሄደ። እዛም ከሌላ ሰው እንዳጣራው ኤርትራውያን ተለቅመው ወደ ሀገራቸው መሸኘታቸውን ተረዳ። የስምረት አባት በአካባቢው የታወቁና የኤርትራ ተወላጅ ተወዳጅነታቸውንም አገር ያወቀው ነበር። ኤርትራውያን ወደ አገራቸው ይሄዱ ሲባል ታዋቂ ስለነበሩ መጀመሪያ የተመጣው እሳቸው ጋር ነበር ማለት ይቻላል። በወቅቱ ምንም ባልተዘጋጁበት ሁኔታ ቤተሰብን ይዘህ ተነስተባሉ። ቤታቸውን የመሸጫ ጊዜ እንኳን አልተሰጣቸውም ነበር። የጭነት መኪናቸውን ብቻ በጥቂት ቀናት ውስጥ 80 ሺህ ብር ሸጡ። መኖሪያ ቤታቸውንና ጋራዣቸውን አንድ ላይ የያዘውን ግቢያቸውን አማራጭ ስላልነበራቸው አብሯቸው በስራቸው ይሰራ ለነበረ ሰው ባደራ ሰጥተውት ወደ ኤርትራ ተሸኙ። ኤርትራ እንደገቡ ስምረት የሰፈረባትን የድብርት ድባብ በቶወልደ ፍቅር እንደምትረሳው ተስፋ አድርጋለች። ቶወልደ በጣም ናፍቋታል። ሶስት አመት ለሚጠጋ ጊዜ ሳታዩ የቆየችውን ያክል ጓጉቷለች። ተመልሰው ወደ እነዛ ከፍታ ቦታዎች አብረው እስከሚሄዱ ቸኩላለች። የኤርትራን ምድር እንደረገጠች በማግስቱ እነ ቶወልደ ቤት ሄደች። ቤተሰቦቹም ኮራት በፊት ስደት መውጣቱን ነገሯት። ስምረት እራሷን ልትስት ደረሰች። ከመቾም ጊዜ በላይ ህይወት መረራት። በቤተሰቦቿ ላይ የሆነው ነገር ሳያንስ እንደገና ተወልደን ማጣቷን መቋቋም አቃታት። ለቀናት ፈጽሞ መጽናናት አልቻለችም። በመላ አገሪቱ ወሬ ሁሉ መርዶና ጦርነት ነው። የተወልደ ቤተሰቦች የልጃቸውን ስደት ወደ ኢትዮጵያ ሳይሆን ባህር አቋርጦ ወደ አውሮፓ ለመሻገር እንደሆነ ነው የሚያውቁት። ይህንኑ ለስምረት ነገሯት። ስምረት አልቅሳና ተጨንቃ ሲደክማት አንድ ቀን ድምፁን እንደምትሰማ በጸሎት ጭምር ተስፋ አድርጋ ቁጭ አለች። ስምረት በኤርትራ በቀጠለው ህይወታቸው የቤተሰቧ ቀነጡ ህይወት ባንዴ እንዳልነበር ሆኖ በልቶ ለማደር የሚያደርጉትን ትግል ስታይ ሁኔታውን አምና ለመቀበል ጊዜ ወሰደባት። የገረማት ግን እናትና አባቷ የድሎቱንም የችግሩንም ጊዜ እንዳመጣጡና እንደ ሁኔታው ተቀብለው ለመኖር መቻላቸው ነበር። አሁንም ቢሆን በእናትና አባቷ ፊት ላይ ያን ያህል ምሬት አይታይም። ትውልደ አዲስ አበባ ላይ እውነታውን ከተረዳ በኋላ ወደ ኤርትራ ለመመለስ ገንዘብ አልነበረውም። በማያውቀው ከተማ ወደዛ ወደዚህ ሲል ድንገት የጸጥታ አካላት እጅ ላይ ቢወድ በሰላይነት ተጠርጥሮ ክፉ ምርመራና ስር እንደሚጠብቀው በማሰብ ስጋት ገባው። የሆነ ስራ ሰርቶ ገንዘብ ለማግኘት ቢያስብም የከተማውን ሁኔታ በቀላሉ የሚረዱ አልነበረም። በዛ ላይ የጸጥታ ሰዎች እንዳይዙት ስጋት አለበት። በዚህም ምግብ ብዙ ጊዜ ለምኖ ለመመገብ ተገዷል። በኋላም ፒያሳ ላይ በአንድ ወርቅ ቤት በር ላይ ሲያልፍ አንድ ሰውዬ ቁጭ ብሎ ተመለከተ ተወልደም ጠጋ ብሎ እዚህ አካባቢ የሚሰራ ነገር ምን ይኖራል አላቸው ሰውየውም እዚህ ምን አለ ብለ ነው እስኪ እነሱን ጠይቃቸው ብለው ፊት ለፊት ወዳለው ወርቅ ቤት አመላከቱት ተወልደ የሚሰራ ስራ ብሎ ይጠይቅ እንጂ በተዘዋሪ መንገድ እርዳታ እየጠየቀ ነበር ተወልደ የተባለው ቤት ሄደ ውስጥ ላይ 50 አመት የሚሆናት ሴት አቤት፣ አለችው በትግርኛ ዘዬ። በአማርኛ ሰላም ካላት በኋላ ትንሽ ገንዘብ አለዚያም የሚሰራ ስራ ካላችሁ ብዬ ነበር አላት። ሴትዮዋ ጥቂት ነገር ካወራችሁ በኋላ ስልክ ደውላ ምግብ አስመጣችለት። ምግቡን ከተመገበ በኋላም ከየት እንደመጣ፣ ለምን እንደመጣ ጠየቀችው። ችግሩ እየባሰበት ስለነበር የሴትዮዋን ደግነት በመተማመን ሁሉንም ነገር ነገራት። አዲስ አበባ የሚፈልጋቸው ሰዎች እንደነበሩና ሲመጣ እነሱ ከሀገር እንደተሸኙ ነገራት። ሴትዮዋም ቀጠለችና፣ ታዲያውን ሀሳብህ መመለስ ነው ወይስ እዚሁ መኖር? አለችው። ቶል ደም እረ መመለስ ነው፣ እዚህ ማናለኝ አላት። ሴትዮዋም ከምግቡ በተጨማሪ ለመኝታ ገንዘብ ሰጥታው በማግሱ እንዲመጣ ነግራው ተለያዩ። ቶል ደም በዛው በቅርብ አድሮ በማግሱ በጠዋት ሴትዮዋ ጋር መጣ። ሴትዮዋም እዛው ነጋዴዎችን አስተባብራ ገንዘብ ሰብስባ ሰጠችውና እግዚአብሔር ዳህ ብላ አሰናበተችው። ተወልደ ወደ ኤርትራ ስለመመለስ ሲያስብ እንደገና የሱዳን በረሃ ታየው። ለሁለተኛ ጊዜ ሞተን ፊት ለፊት መጋፈጥ አልፈለገም። ገንዘብ አስባስባ የሰጠችው ሴትዮ ጫፍ ጫፉን እንደነገረችው በቀጥታ ኬንያ አቆራርጦ መግባት፣ ከዛ በኋላ በእርዳታ ድርጅቶች አማካኝነት በሰላም ኤርትራ የሚመለስበት እድል ሊኖር እንደሚችል የነገረችውን አስታወሰ። ከዛም ተወልደ ከአዲስ አበባ ሞያሌ ድረስ ሲሄድ ምንም የሚያውቀው መንገድ አልነበረም። መኪናው ብቻ ወስዶ ቦታው ላይ አደረሰው። ሞያሌ ድንበር ላይ ሲደርስ በርካታ ኢትዮጵያውያን ወደ ኬንያ ለመግባት ሲንቀሳቀሱ አገኛቸው። እሱም ተቀላቀላቸውና የሚደረገውን አብሮ እያደረገ ድንበሩን አልፈው ኬንያ ገቡ። ኢትዮጵያውያኑ ለምን ኬንያ እንደሚገቡ ተወልደ ግልጽ አልሆነለትም ነበር። ተወልደ ወደ አውሮፓና አሜሪካ የመሄድ እድል እንዳለ ያወቀው ኬንያ ከገባ በኋላ ነበር። ከሌሎች ኢትዮጵያውያን ጋር ሆኖ በአንድ ሰው መሪነት ሄደው የስደተኛ ካምፕ ሲገቡ ቶልደም የኤርትራ መታወቂያውን አሳይቶ አብሮ ገባ። ቶልደ ስለ ካምፑ ሲያስብ የስደተኛ ካምፑ አንዳንድ ነገሩ የእስር ቤት ገጽታም ነበረው። በተለይ ለሴቶች ፈጽሞ የማይመች ነበር። አንድ ክፍል ውስጥ ከ20 እስከ 30 ሴቶች ይኖራሉ። በወንዶቹ ክፍል ውስጥ ከ30 በላይ ሰው በአንድ ክፍል ውስጥ ይኖራል። ምግቡ ከመደጋገሙ የተነሳ እጅግ አሰልቺ ነበር። ተወልደ በኬንያ ስደተኛ ካምፕ አሰልቺ 9 ወራትን ካሳለፈ በኋላ ተራው ደርሶ ወደ ኖርዌ የመሄድ እድሉን አገኘ። ልክ ኖርዌ እንዳረፈ ወዲያው ስልክ የሚደውልበትን መንገድ ነበር የፈለገው። በአጠቃላይ 3 ዓመት ለሚጠጋ ጊዜ ድምፁን የናፍቀውን ስምረት ለመስማት ጓጓ። በቃሉ የሸመደደው ስልካቸው ላይ ደወለ። የእነ ስምረት ስልክ አይሠራም። እንዳሰበው ሳያገኛት የተወልደ ጭንቀት እንደገና ከፋለ። ተወልደ ስልካቸው እስከሚሰራለት ድረስ ስድስት ወራትን በሙከራ ቆይቷል። ልክ በስድስተኛ ወር ስልካቸው ሰራለት። በአጋጣሚ ራሷ ስምረት ነበረች ያነሳችው። ድምፁን ስትሰማ አላመነችም። ማውራት አቅቷት ስቅስቅ ብላ ለቀሰች። ስሜቷን የምትገልጽበት መንገድ አጣች። ዝም ብላ ማልቀስ ብቻ ስልኩ ለረጅም ጊዜ ተቋርጦ ገና ዛሬ መስራቱ እንደሆነ ነገረችው። ይህም ማለት ተወልደ በየቀኑ ሳይሞክርላት አድሮ አያቅም ነበር። ተወልደ በኖርዌ የተወሰነ ጊዜ ከቆየ በኋላ ስምረትንም ወደዛ የምትሄድበትን መንገድ አመቻች ተወሰዳት። እዛም ተጋብተው ሁለት ልጆችንም ወለዱ። ይህ በሆነ ከዓመታት በኋላ በኢትዮጵያ መንግሥት እንደተቀየረ እንደ ኢትዮጵያን አቆጣጠር 2011 ላይ ተወልደና ስምረት ከኖርዌይ ወደ አዲስ አበባ መጡ። አመጣጣቸውም አንድም ስምረት የቤተሰቦቿን ቤት ልትጠይቅ፣ ሁለትም ለጉብኝት ነበር። ሰፈሩ በብዙ ነገር ተቀይሯል። በትክክል የአባቷን ቤት መለየት ተቸገረች። በኋላም በሰዎች እገዛ ቦታው ላይ ብትደርስም ያ የአባቷ ቤትና ጋራዥ የለም። ቦታው ላይ ትልቅ ሰማይ ጠቀስ ሕንፃ ተገንብቶበታል። አካባቢው ላይ የአባቷን ስም ነግራ ትላልቅ ሰዎችን ጠየቀች። ቦታው በመንግስት ስለልማት ተወስዶ አባቷ አደራ ላለው ሰው ካሳ ተሰጥቶት ለቆ እንደሄደ ነገሯት። ስለ ቦታው ምንም ማድረግ አልቻለችም። እዛ ጋ ቆመች። አንዳንድ ሰዎች አባቷን በቅርበት ያውቋቸው ስለነበር ስለ አባቷ ጠየቋት። ስምረት እንቧ ቀረረ አባቴ ካረፈ ትንሽ ቆየ አለቻቸው። ቶወልደ ያቺ ገንዘብ አሰባስባሽ የሰጠችውን ሴትዮ ፍለጋ ፒያሳ ሄዶ ነበር ወርቅ ቤቶቹ ላይ ዞር ዞር ብሎ እንደተመለከተው ሴትዮ አይለችም። በእርግጥም በእርጅና ስሩ አንትታው ሊሆን እንደሚችል ገመተ። ከጥቂት ቀናት በኋላ የአዲስ አበባ ቆይታቸውን ጨርሰው ተወልደና ስምረት ወደ ኑሮ የተመለሱ